በ2018 የኢትዮጵያ ፕሪምየር ሊግን ለመቀላቀል የሚደረግ ትንቅንቅ ሸገር ከተማን ተከትሎ ወደ ፕሪምየር ሊጉ የሚያድገው ሁለተኛው ክለብ ለመሆንና ደማቅ ታሪክ ለመጻፍ የሚደረግ ሩጫ በኢትዮጵያ ከፍተኛ ሊግ ምድብ ለ ለዚህ ክብር አራት ክለቦች ተፋጠዋል። ነገሌ አርሲ፣ ደሴ ከተማ፣ ሐላባ ከተማና ንብ። ሁሉም የዓመቱ ድካማቸውን የፕሪምየር ሊጉን ተሳትፎ በማግኘት መደምደም ግባቸው ነው። ለዓመታት ከከረሙበት ሊግ ወጥተው በአዲስ ምዕራፍ በአዲስ ሊግ ራሳቸውን ማየት ይፈልጋሉ። ለወከሉት አካባቢ ማህበረሰብና ደጋፊዎቻቸው የውድድር ዓመቱ ሲጠናቀቅ ማበርከት የሚፈልጉት ስጦታም ይኸው ነው። አራቱም ክለቦች አሁን ባለው ነባራዊ ሁኔታ ወደ ፕሪምየር ሊጉ የማደግ ዕድል አላቸው። የውድድር ዓመቱ ሊጠናቀቅ የሶስት ጨዋታዎች ዕድሜ ብቻ በቀረው በዚህ ሰዓት ምድቡን ነገሌ አርሴ በአርባ ነጥብ ይመራል። ደሴ ከተማ በ38 ነጥብ ሁለተኛ ነው። ሃላባ ከተማና ንብ በ36ና 35 ነጥብ በቅደም ተከተል ሦስተኛና አራተኛ ደረጃ ላይ ይገኛሉ። ይህ በስተመጨረሻ አንድ ክለብን ብቻ የሚያሳድገው ትንቅንቅ ታዲያ የክለቡ ደጋፊዎችን ብቻ ሳይሆን የአበበ ቢቂላ ስቴዲየም ተመልካቾችን ቀልብም ሰቅዞ የያዘ ነው። የተፎካካሪ ክለቦቹ አሰልጣኞች እልህ አስጨራሹን ፉክክር ለክለቦቹ ለእግር ኳሱም ለተመልካቾችም ጠቃሚ ሲሉ ገልጸውታል። ፉክሩ ጠንካራ ነው። እንደ ዘንድሮ ምድብ እንደ እኛ የሁለት ዓመትም የሶስት ዓመትም ታሪክ በዚህ ሊግ ውስጥ እንዳልከው አንድ ሁለት ወይ ሁለት ቡድኖች ፉክር ውስጥ ሊገቡ ይችላሉ። በዚህ ደረጃ መሆኑ ግን ያው ለተመልካቹም ጥሩ ነው፣ ለእግር ኳስም ጥሩ ነው። በዚህ መንገድ የተሻለ ፉክር ውስጥ መኖሩ ነገ ፕሪሚየር ሊግ ላይ የተሻለ ጥራት ያለው ክለብ እንድናገኝ ያደርገናል። እውነት ለመናገር ዝም ብለህ እንዳሰልጣኝ ሳይሆን እንደ ተመልካቹ ነው ስታየው ፉክክሩ በጣም ደስ ይላል። በጣም ከባድ ምድብ ነው። በተለይ አርሲ ነገሌ፣ አላባ፣ እኛ ያደረግናቸው ፉክክሮች በጣም ጥሩ ናቸው። ደስ ያለ በመሃል። እና ዝም ብለህ ስታየው አንደኛ ዙር ላይ እነሱ የተሻለ ነጥብ ነበራቸው። እኛ ብዙ ዝግጅት ላይ ብዙ አልነበር ነው ሁለተኛ ዙር ግን ችግራችንን አረመን ጥሩ ተዘጋጅተን ነበር የመጣ ነው። ያለንን ነጥብ አጥበን መጠን ነበር። ዛሬ በቃ ማጣት የሌለብን ነጥብ ነው ያጣ ነው። ጥሩ ነው ያለው ፉክክር። ያው ለተመልካችም ጥሩ እንቅስቃሴ እያየ ነው። እንዲህ አይነት ተጨናንቆ የሚያልፍ ቡድንም ወደፊት ሰክሰስ ያደርጋል ፕሪምየር ሊግ ላይ። ስለዚህ ያለው ፉክክር ጥሩ ነው። ይሄ ምድብ በተለይ በጣም ጥሩ ፉክክር እያየው ነው። ወራጅ አለ፣ አራት ወራጅ አለ። የዛ ላይም ፈተና ነው፣ ከላይም ዋንጫ ለመውሰድ ፈተና ነው። ስለዚህ እያንዳንዱ ጨዋታ ውጥረት ነው እና፣ ይሄ ተጨምቆ ስታየው ተጨምቆ የሚያልፈው ቡድን ጥሩ ነው፣ ለወደፊት የሚገጥሙ ስለዚህ ያው እድልም የሚጠይቃል እዚህ ነገር ላይ። በዚህ ምድብ ከዚህ በፊት በከፍተኛ ሊጉ ብዙም ባልተለመደ መልኩ እየታየ የሚገኘው ፉክክር የከፍተኛ ሊጉን መሻሻልና የምድቡን ጥራት የሚያሳይ ነው ያሉት አሰልጣኞቹ እስከ መጨረሻዋ ቀን ድረስ ተፋልመው ክለቦቻቸውን ቀዳሚ ለማድረግ እንደሚጥሩም ነግረውናል። አራታችን ቲም ብቻ መሆኑ እንዳልከው የሊጉንም ጥራት የሚገጽ ነገር ነው እሱ ብቻ ሳይሆን ካየክ እስካሁን ሁለት ወራጅ ተገኘ እንጂ ገና ሁለት ወራጅ አታገኝም ሶስት ጌም ሲቀር ድረስ ማለት። ያም ደግሞ ውድድሩ ትንሽ ከበድ ያደርገዋል። ስለዚህ ምድብ በብዙ ክለቦች ጠንካራ ክለቦች የተዋቀረ በብዙ ነገሮች ቻሌንጅ የበዛበት ምድብ ነው ብዬ ማስበው እስከ መጨረሻው ድረስ እንፋየታለን። መቀም የግድ ነው እንደ አሰልጣኝ ብቻ ሳይሆን እንደ ወታደርም እስከ መጨረሻዋ ድረስ እንትን እንላለን። ግን ውድድሩ ገና ነው አላለቅም። ሶስት ጨዋታ አለ። ሶስት ጨዋታ ማለት ዘጠኝ ነጥብ ዘጠኝ ነጥብ ደግሞ ነገ ሜዳ ላይ ምን እንደሚፈጠር አናውቀው። አራቱ ቡድን የመግባት ሰፊ እድል አላቸው። እርግጠኛ መሆን አልችልም። እንደ ደሴ ክለብ ግን ካልኪን ግን ጅማሯችን ጀምሮ አላማችን ምንደ 2018 ራሳችን ደሴ ከተማ በፕሪምየር ሊግ ለማግኘት መሞከር ነው። ያም ነገር ደግሞ እየሞከርን ነው፣ እየታገልን ነው ተረፍ ያለው ነገር ደግሞ እግዚአብሔር ጨምርበት። 19 ነኛ ሳምንቱን ትላንትና ያገባደደው የኢትዮጵያ ከፍተኛ ሊግ ምድብ ላይ ሊጠናቀቅ የሶስት ሳምንት ጨዋታዎች እድሜ ብቻ ቀርቶታል።